እግዚአብሔር በጣም የሚገርመው ነገር ልጆቹን በጣም ስለሚወድ የፈጠረውን ፍጡር በጣም ስለሚወድ በጣም ጨካኞችን የመፍጠሩን ያህል በሰው ልጆች ቁስል ላይ የሚቀልዱ የመፍጠርን ያህል ለሰው ልጅ ግድ የሌላቸውን ሰዎችን የመፍጠሩን ያህል ወይም በሰዎች ጥቅም ላይ በሰዎች ህይወት ላይ ተረማምዶ በሰዎች ላይ አድቫንቴጅ መምታትን የሚፈልጉትን ሰዎች ያህል በዛው ልክ የሰዎች ህመም የሚያማቸው ሰዎች፣ የሰዎች ረሃብ የሚርባቸው ሰዎች፣ የሰዎች ችግር የሚቸግራቸው ሰዎች ለሀገር ለወገን ለህዝብ ቀድሞ የሚያስቡ ሰዎች የሚያማቸው የሚቆረቆሩ ሰዎችን ህመም የሰውን ህመም የሚታመሙ ሰዎች ማለት ነው። የኔን ራብ የሚራቡልኝ ሰዎች በጣም አብዝቶ መፍጠሩ በጣም ትልቁ ሚስጥሩ የሚታየው እዛ ላይ ነው። እና እውነት ለመናገር ሀገሬን የማየው እሱ ውስጥ ነው። ለእኔ ሀገር ማለት እሱ ነው። ሀገር ማለት ለእኔ እሱ ነው። ሀገሬ እሱ ነው። ስለ ሀገር እንዘምራለን እናወራለን አይደል? ሀገር ማለት እሱ ነው። ሀገር ማለት ይኸውላችሁ እሱ ነው ሀገር የለነኝ እሱ ነው ማለት ነው። እና በጣም ኢሞሽናልም ያደርጋል ደግሞ ልብ ሚነካ ተርበን እናቃለን፣ ብዞቻችን ተቸግረን እናቃለን። እዚህ ሀገር ላይ የሆነ ያለው ነገር አብዛኛው ነገር ችግር የሌለብን የሚራብሰው የሌለበት ሀገር እስኪመስለን ድረስ ነው ችግር የምንፈጥረው ማለት ነው። ከድህነታችን ከችግራችን ከራባችን ከጠናችን እኮ አላገገምንም። እን ስራን ጠንከር እንደጋገፍ፣ አብረን በጋራ እንቁም ብለን ስንጮ ሌላ ነገር ነው የሚሰጠንና እንደ እንደሱ ያሉ ሰዎች በጎናችን ስላሉ ስለ በረቱ ስላሉ ደግሞ በጣም ነው ደስ የሚለን። ፈጣሪን በጣም ነው ማመሰግነው እኔ በግሌ ና እኔ በዚህ ፕሮግራም ስም በኦቢኤንም ጭምር ስም በጣም ከልብ በምወደው ትልቁ ህዝብና ሀገር ህዝብ ስም ጭሞ ጭምሮ ማለት በጣም ከልብ ነው ማመሰግና። አቤ በጣም እግዜር ያክብርልኝ በጣም ነው ማመሰግነ። እባካችሁ እንደዚህ ያሉትን ሰዎች በጣም ለብዙ ሰዎች እንደምትደርስ እርግጠኛ ነኝ አቤ። ከስሜታችን አሁን ካለው ነገር ዋና ለቆምንለት ዓላማ ነገር ላይ ስንመለስ በእርግጠኝነት አብነት ትልቅ ቦታ ላይ ትልቅ ብዙ ሰዎችን የምትረዳበት የምትደግፍበት ትልቅ ተቋም ኖሮ እንደማየ እምነት የሚሆነው ፈጣሪ እርዳ። የበጎ ሰው ሽልማት ላይ በቅርቡ እንግዲህ በዘንድሮ ዓመት ላይ እንትነ ያንሳል በጎ ሰው ሽልማት ላይ ረሃብ ግን ረሃብ የሚባለውን ነገር ልተካ ሲልም አሁንም እንዲህ ጎዳና ላይ መንገድ ላይ ያሉ ሰዎችን ስትጠይቃቸው ሌላ ነገር እኮ አይጠይቁህም። ምግብ ነው ምግብ ነው በቃ የምትባለው። እናት ተርባ አንተን አብልታ አንተን አጠጥታ አንተን አቅፋ አንተን ይህን ደረጃ አድርሳ አሳድጋ እናት ተራብኩ ስትል የሚሰማህ ያህል ስሜት ደግሞ እጅጉን በጣም ይከብዳል። እኔ በጣም ብዙ ሰዓት ላይ የሚያዝንባቸው ብዙ ነገሮች አሉ። በጣም ውስጥ የሚሰበረው እናት ቁጭ ቁጭ ብላ ስትለምን። ኦኬ፣ እሺ ቁጭ ብላ ትለምን ያው የሚያስፈልጋትን ነገር ከሰዎች ትጠይቅ። አንዳንዴ ቁጭ ካሉበት ቦታ ምንም ነገር ሳያገኙ ሲቀሩ ይነሱና ምግብ ቤቶች ላይ ይለምናሉ። ምግብ ቤት በር ቆመው ይጠይቃሉ ምግብ በጣም ነው የሚከብደው እና እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም ያሳዝናቸዋል፣ ልብ ይሰብራሉ። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ይዛቸው ሲገባ ይሄ ሆቴል ለእኛ እኮ አይፈቀድም ይከለከላልም። ማለት እንዲህ ምግብ ቤት ይዛቸው ስትገባ አይምኑም ማለት አይቀበሉኝም እኔም ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ